እኔ ከማንም ወንድ ጋር እኮ ቪዲዮ ላይ አይተውኝ አያውቁማ። ሚዲያ ላይ ከሱ ውጪ ከማንም ጋ ማንም ወንድ ጋ መጥቼ አላውቅም። ከማንም ወንድ ጋ አታውኝም እንዴ። መብትሽ ነው መታየት፣ መብትሽ ነው። ስለማትፈልጊ ነው ከብሩ ቁጭ አይታይሽማ። ነገር ላረግልሽ አሰብኩኝ እሱ ምን መሰለሽ፣ እናት ብሩክን የመሰለ ወንድ ጀግና ወንድ በስለት እንደማይገኝ ስለምታቂ ነው። አሃይሚ ከሌላ ወንድ ጋር አታውኝም። ከሱ ጋራ ነው፣ ከሱ ጋራ ነው። አዎ ከሱ ጋር ነው ምናቀሽ፣ ከሱ ጋር ነው ምናይሽ። መቼ አደግሽ? ከዛ በፊት አድገሻል። እንዲያደግሽም እኮ ለእንዲያውና አለ ያደግሽው። ስለዚህ ሌላ ወንድ ከፈለግሽ መሄድ ይቻላል፣ መብትሽ ነው። ብሩክ አስረዋል አስቀመጠሽም አይደል እንዴ? ምንድነው? እንደዚህ የእኔ ያክል እንደዚህ ማለት ዛሬ ማለት ነው የእሷን አድናቂ የሆነችዋን ማለት ነው። እንዴት እንዴት አፏን እንደምከፍት ላሳያችሁ። እኔ ግን ለሀይሜ አስተያየት ሰጥ፣ ሀይሜን እየተናገርኩ ሳይሆን በምሰራው ነገር ነው የምሰጠው። ይቺ ግን ቀፎ አፍ የሆነች አዳምጧት፣ ምን እንዳለች ማለት ነው። ይቺ ቅማላም ልክስክስ አያችሁት? ሁል ጊዜ ብሩኬን እንቅ አድርጋ ነው የምትይዘው፣ ምናምን ነገር ብሩኬ መስመር አልያዘማ፣ አልሰለጠንም። እኔ እያልኩ ያለሁትኝ እዝህና እናዝ ወጥ ቀመሳት። ልጅቷን በስነ ስርዓት ያዝ። ለህይወት የምታስባት ከሆነ አክብራት። ክብሯን የሚነካ ነገር አታድርግ። መስመር ያዝ ነው እያልኩ ያሉትኝ። ካላረፈ ደግሞ ይረግጣል። ምንም አታመጭም፣ ባናትሽ ተክልሻለሁ። እና ብሩኬ በሽታ ያርግሽ አባቴ አምላክ ማለት ነው። ዛሬ ማለት ነው ሰላም ጤና ይስጥልኝ የእኛ ውድ ቤተሰቦች፣ እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እኔ ያለው ደህና ነኝ። እንግዲህ የሀይሚ ጠበቃ ተብዬዋ ማለት ነው የምትለውን እየሰማችሁ ነው። ይች ልክስክስ፣ ይች አህያ የሆነች በቃ የሰው መልክ የሌላት አዛባ ማለት ነው፣ ከነበጎቿ ማለት ነው። ብሩኬ ሃይሚ ላይ ምን ሲያረጋየሹ? ብሩኬ አስረገዟት ነው የጠፋው? ምን ምንድን ነው ሲት ጠበቅ አርገ ያዛ ጠንቀቅ። ከዚህ በላይ ስብስብ አድርጎ እንዳባት ያዛት። እንዳባት በሉት በቃ፣ እንዳባት እንዳባት ነው። ሃይሚን ስብስብ አድርጎ የሆነ ነገር ስታደረግ እንዲህ አታድርጊ፣ በዚህ አትይጂ፣ በዚህ አትሁኝ ብሎ ስለ ያዛት ነው። ቅናት እኮ ነው እንደዚህ ግብግብ የሚያደርገሽ ማለት ነው። ተንገበገብሽ አረሽ። እኔ እኮ ማለት ነው ለሃይሜ አስተያየት ስሰጥ ማለት ነው ሃይሜን እንደዚህ አይደለም እየተናገርኩ አስተያየት። የምሰጣት አንቺ ማን ስለሆንሽ ነው ብሩክን የምትረግጩ? በሽታ ርግጥ ያርግሽና የአባት አምላክ ባለሽበት ማለት ነው ማን ስለሆንሽ አንቺ ትራገጫልሽ? ይረግጥሻል፣ እሱ ይረግጥሻል፣ አይንሽ እያየ ማለት ነው። ገና ብዙ ነገር ያረጋል ብሪክ። ላክለት ለ ይላክለት አይላኩለት መብቱ ነው ምን አገባሽ አንቺ? ምን ግብት? ምን ጥልቅ አደረገሽ? ግብግብ ቀጥል። ምነው? ምን ነው ከሃይሚ ባሰሽ አንቺ? ደግሞ ጭራሽ ከሃይሚ ብሰሽ ቁጫሽ፣ እኮ ስትንገበገቢ ማለት ነው። ኧረ ሰከንበይ ቃልዬ፣ ሰከንበይ ሰከን በይ በቃ። ረጋ ያለ ቅቤ፣ ረጋ ያለ ወተት ቅቤ ይወጣዋል። ተረጋጊ፣ በጣም አፍልቶሻል፣ በጣም አብዝተሽዋል። አንቺ ማን ስለሆንሽ ነው ብሩክን የምትረግጮ? ምን፣ ቆይ፣ እኔ የምለው ብዙ ሴቶች ማለት ነው፣ ልጅቷን ጊዜዋን አታቃጥል። የእናንተ ጊዜስ ቆይ የእናንተ ጊዜ ማነው የሚነግራችሁ? የእናንተ ጊዜ ማለፉ ማነው የሚነግራችሁ? የሀይሚ ጊዜ የሚያሳስባችሁ ሰዎች፣ የእናንተ ጊዜ እስቆይ ማን ይንገራችሁ? የእናንተን ጊዜ ገና መቶ፣ ይሄ ድርጊት ተደረገ አልተደረገ መልስ ብሩኬ። ከብሩኬ አፍሳሰሙ ምንድ ነው የምትሽለጠለጡት? ምንድ ነው የምትሽለጠለጡት? በጎቹ አበዛችሁት፣ አፈላችሁ። ምንድ ነው የዚህ የቃልየን ነገር እየሰማችሁ ነው የምትሽለጠለጡት? ሴት ኢንስታግራም አየ አይኑንም ልትከላከሉት ነው በመጣሪ ዞን አይኑንም ልትከለክሉት፣ ያምራቸዋል። ቃሌ ኢንስታግራም ላይ ሴት ያያል። ይህ ያ መብት እኮ ነው። እንኳን ማየት ለምን ሰላም ብሎ ለምን ጨብጦ ለምን አቅፎ አይሄድም? መብቱ አይደል? እንዲ ማንም ይከለከለ? ወንድ ልጅ ነው፣ የፈለገውን መሆን ይችላል። እሷም የፈለገችው መሆን ትችላለች። አንቺ እንደዚህ ስላወራሽ ነው እንጂ በእነሱ መሃል ገብተሽ፣ በእነሱ ህይወት ገብተሽ እንደዚህ። ሴት ያያል እሱ አልሰለጠንም፣ አንቺ ነሻ የሰለጠንሹ እረ ሚዲያ ላይ ይሄ የሚላላ ሰውን ከንፈር ለከንፈር የሚጋጋጥ ሆኖ የምትፈልጊ ብሩክ ደግሞ እንደዛ አይፈልግም። የሃይሜ ማራካት እንደዛ ነው። ብዙ ጊዜ ይከለከላታል፣ ብዙ ጊዜ አንገቱን እንዲህ ይላታል። ይበላት እሰይ እሰይ። በሱ በሚዲያ እንደዛ መጋጋጥ አይፈልግም። እንደዛ ለመጋጋጥ አደለም አላማው፣ ሰርቶ ሴትነቷን እሷን አስከብሮ በስርዓት ማግባት ነው የሚፈልገው ገባችሁ? በስርዓት ማግባት ነው የሚፈልገው። ወደማይፈልግ ነገር ስትሄድበት አው አንገቱንም ሁሉንም ይከለከላታል። ይከልከላት እሰይ እሰይ ይከልከላት። በዚህ መልኩ ነው እሷ ተከብራ እዚህ ሰው እንዲወዳት ሰው እንድትወደድ ያደረጋት የእሱ ስነ ስርዓት ማስያዝ ነው እንጂ እሱ እንደሌላ ወንድ ቢሆን ኖሮ ሃይሚን ዛሬ ላይ ማለት ነው የዚህን ያክላታ ሞግሷት። ሴት ልጅ ናት ወጣት ናት እድሜዋ ነው። እሷን ብትሆን ማለት ነው በዚህ ልክ አትጓዝም። ብሩክ ግን አላማ ስላለው ነው አላማ ያለው ወንድ ደግሞ ማለት ነው ላመነበት ነገር እንደዚህ ቆራጥ ነው ለወደፊት ብሎ ያሰባትን ሴት ነው እንደዚህ ተንከባክቦ የያዛት አንቺ ግን አልገባሽም ፈረስ አፍሽ እንዳመጣት ቀደጃለች ዝም ብለሽ አፈሽ እንዳመጣት ትበጠረቅ ያለች ወሬ በቃ በጣም ወሬ ነው የምታወሪው ምን ቁም ነገር እስኪ አውሪ ቁም ነገር እስኪ ስሪ ቁም ነገር ስሪ። አንቺ ነሽ አሁን ብሩኬን አልሰለጥንም ብለሽ የምትናገሪው ፋራ? አንቺም ሰልጥነሽ እንኳን ሽንት ቤት መተሽ እያጠብሽ ነው፣ ሰልጥነሽ ማለት ነው። ሰለጠንኩ ብለሽ በጥያራ መተሽ ሽንት ቤት እያጠብሽ ነው፣ እንኳን ብሩኬ ማለት ነው። ሰምተሻል? አህያ አህያ ነሽ። እሺ፣ እንዴት ጭንቅላት አይሰራም አንችን። አንቺም ብሎ አንቺም ብሎ የሃይሚን ደጋፊ አንቺም ብሎ ለሃይሚ አስተያየት ሰጪ አንቺም ብሎ የሃይሚ ጎን ቋሚ ደደብ ነሽ፣ የመጨረሻ ደደብ። እውነት ሩዝ ጭንቅላሽን ዝግት አድርጎታል። የምሬን ነው ቲ አንቺ ነሽ አሁን ብሩክን በዚህ ልክ ወተሽ እንደዚህ አፍሽን እየከፈሽ የምትናገሪው ማን ስለሆንሽ? አንቺ ማን ስለሆንሽ? ክብሯን ጠብቅላት። ከዚህ በላይ ክብር አለ? እንዲ ከዚህ በላይ ከዚህ በላይ ክብሯን የሚጠብቅ ወንድ ታምጣ እስኪ። እሷም ተነስታ ሌላ ወንድ አላቅም፣ ሌላ ወንድ አላቅም ታምጣ። ወንድ ብርቋ ነው እንዲ። ለምኘሽ አትኖሪም እኮ ብሏታል። ወደሽ እንጂ ለምኘሽ አትኖሪም ብሏታል። አስገደዳት ወዳ ነው አጠገቡ የሆነችው፣ ወዳ ነው አፍቅራው ነው አለቀ። እሱ ደግሞ አሁን ለፍቅር ዝግጁ አይደለም። አሁን በቃ የሚፈልጋትን ሴት የምትፈልገውን ነገር ያሟላል። አላማ አለው፣ ፕላን አለው። በመጀመሪያም እሱ ፍቅረኛ መቼ ትፈልጋለህ ሲባል እኔ ህልም አለኝ ህልሜን አሳክች ነው ብሏል። በቃ እልሙ ከተሳካ በኋላ እስከዛ ድረስ ቃል አስገባት። ስለዚህ ቃሏን ከፈጸመች ፈጸመች፣ ቃሏን ካልፈጸመች ደግሞ የፈለገችውን ወንድ ማምጣት መብቷ ነው። አስሯ ላይ አዛት እሱ አንቋ ላይ አዛት እሱ። ምንድነው እንደዚህ አበዛችሁት? አፈላሽ በጣም ልንገርሽ ከፈለግሽ፣ አንቺ ስለብሩክ የምትናገሪ ከሆነ እኔም ስለ ስለሃይሚ መናገር እችላለሁ። ግን እኔ ሃይሚን አልጣላትም። ቤተሰቦች የጥላች አይደለም የምናገረው እሷ ለተናገረችው መልስ ነው የምሰጣት መልስ። እኔ ሃይሚን በማከብራት ልክ የምታቆ ታቆኛላችሁ። ግን ደግሞ ሃይሚ ጋር ስተት ያለውን ስተት እናገራለሁ። አንቺ የብሩክን ስተት እናገራለሽ አይደል? ስተት ብለሽው ግን የሱ ስተት አይደለም ከገባሽ ማለት ነው ተገባሽ እሱ ስጠት አይደለም። የሃይሚ ግን ስጠት ነው። ለምን ስጠቱ ምኑ ጋር መስልሽ፣ ሁል ጊዜ ትመጣና የሆነ ነገር ትኩስ ታደርግና የእሱን ስም ሁሌ ታጠለሻለች። ደስ የሚለው ነገር ግን ሁሌ ነፃ ነው የሚወጣው። ሁሌ ሁሌ ብሩክ አለማየሁ ሁሌ ነፃ ይወጣል። እሷ ከዚህ በፊት አንዴ እኔ አንተን ከድቻለሁ፣ ለአንተ አልገባህም፣ ለአንተ ምገባ ሴት አይደለሁም እኔ ቆሸሻለሁ፣ ስትል ምንድን ነው ያለው? ምንም ይሁን ምን አንች ብቻ ደናውኜ ምንድን ነው የተፈጠረው? ብሎ እንደዛ ሲጨቃጨቃት በሀሰን በነበረ ጊዜ እንደዛ ሲላት ንገሪኝ ሲላት እምቢ ስትለው ያ ሁሉ ጦርነት ተፈጥሮ ከዛ በኋላ ጥሏት ዱባይ መጣ። ዱባይ ሲመጣ ምን ሆነች? ቁልፍ ልፍ ብላ አልጋ ላይ የተኛቸው። ለምን? ያላሰበችው ነገር ስለሆነ። ገባሽ? ስለዚህ ጭንቅላትሽን አሰድግ መጀመሪያ ማለት ነው። ወንድ ልጅ ወንድ ነው። ወንድ ልጅ ምንም ችግር የለበት። ሴት ልጅ ግን አንዴ ልቦኗ ከተሰበረ ሰበረ ነው። እዚህ ጋር መታ። እንደዚህ እኔ እንደዚህ ነኝ እንደዚህ እንደምትለው አይደለም ለመቋቋም ትንሽ ይከብዳታል ስለዚህ አፍሽን አትክፈቺ ልናገር ካልኩ ብዙ ነገር እኔ መናገር እችላለሁ ግን እኔ ለሃይሚ ጥላቻ የለኝም መናገር አልፈልግም ነበር ሳልፈልግ ነው ይሄን ላንቺ ነው ይሄን እንድናገር ያደረግሽ ማለት ነው ላንቺ እንዲገባሽ እንዲገባሽ ነው እሺ ደንቆሮ ደንቆሮ ነሽ የምሬን ነው ደንቆሮ እንዴ አንቺም ብሎ ደግሞ ለብሩክ ካሰብ አስተያየት ሰጪ ጭራሽ አልሰለጥነም ትላለች እንጂ አንቺ ሰልጥነሽ ሞተሻል ሰልጥነሻል አንቺ ጭራሽ እካክ እካክ ነሽ። አንቺን ብሎ ደግሞ ከሌና ግቢ ከሌና ግቢ። አንቺ ነሽ እንዲህ ለኔ ባል የምትመርጭልኝ፣ አንቺ ነሽ እንድምታጋብኝ። ለራስሽ ማታቂ ለሰው ትፈርጃለሽ። ደግሞ እረጋ ሰከንበይ ሰከንበይ ሰከን በይ። በምን አይነት መልክ እንደምፋታሽ ባላቅም ፈጣሪ ወቀው። እውነት መጥፎ ነገር አታውሪ። መጥፎ ነገር ከተናገርሽ እኔ መጥፎ ነገር እናገራለሁ። ሌላ ብዙ የሚደብራቸው ኦዲየንሶች አሉ። ተይ ክፉ አታናግሪኝ። ረፊ ረፊ። አንቺ እረፊ እኔም ማርፋለሁ። ብሩክን ስትናገር እኔም ዝም አልልም፣ የምናገረው እናገራለሁ። አንዳንዴ አለባብሳችሁ የምታልፉት ነገር አለ፣ ቤተሰቦች አለባብሳችሁ ታልፋላችሁ እኮ አንዳንድ ጊዜ። አንቺ አለባብሰሽ ማለፍ ካልቻልሽ ማለት ነው እኔና አንቺ አብረን እንጋደላለን። አንቺ የእሷ ደጋፊ ነሽ አይደለ? እኔ ብሩክን ስትነኪ እንደምናደደው አንቺም ሀይሚን ምን እንደማረግልሽ ታውቂያለሽ። ከዛ የበጎ የበጎች አጋሮችሽ ይምጡ ኖ ከፈለጋችሁ ዛሬ የፈለጋችሁትን አድርጉ። ምክንያቱም ብሩክን ስታከብረው እኔም ሃይሚን አከብራታለሁ፣ አለሁ ካሁን በኋላ እንደዛ ነኝ። በቃ እኔ ለምን ጥሩ ሰራውም መጥፎ ሰራውም ሃይሚን ሃይሚን ትረግጫታለሽ፣ እንዲታያትለሽ። ትናንትና ስታደረጉ ያዩትን አይቻለሁ። እስኪ እኔ ደግሞ እውነቱን አወጣለሁ፣ እውነቱን እናገራለሁ። እኔ እስከዛሬ እናንተ እንዳይደብራችሁ ብዬ እንደ ሃይላይት ሃይላይቱ ብቻ ነው እንጂ የማወራው ገባብ ያላወራ እንደዚህ እንደ ቃል ቃል ብሩኬን እንደምትናገረው እኔ ገብቼ ባወራ ኑሮ እስካሁን ድረስ ጨጓራችሁ ነው የሚላጠው። ገባችሁ አይደለ? እንደ ሁሉ ሁሉ ጊዜ ዝም ዝም ዝም ሲል ሞኝ ያረጋችሁት እንዴ? ምንድነው? ወንድ ወንድ ወንድ። እኔ ከሌላ ወንድ ጋር ከሌላ ወንድ ጋር ምንድነው? ከሌላ ወንድ ጋር በቃ አምጮ። እኔ ብሩኬን የሚተካ ወንድ ስለሌለ እኮ ነው። ከሱ ጋር ይሆን ይችላል እንዴ ሃይሚን ብትሆን ምንድነው? ብርቅ ነው እንዴ? ብርቅ ወንድ ልጅ ችግር የለበትም። ወንድ ልጅ የፈለገው መሆን ይችላል። ሴት ልጅ ግን እንደ እንደ ወንድ አይደለችም። የምትወደውን ሰው ካገኘች ከዛ በኋላ ያለው ሌላ ወንድ ቀርባ እንደዛ ሆና ለመኖር በጣም ትቸገራለች። ሴት ሆነሽ እራስሽ ፍረጁ። ሴት ሆነሽ ሴት ሆነሽ ትፈርጃለሽ። ምንድን ነው ያደረጋት? ብሩክ ብሩክ ሃይሚን ደፈራት? ብሩክ ሃይሚን አስረግዞ ካዳት? ብሩክ ሃይሚን ገንዘቧን በላ? ብሩክ ሃይሚን ምን አደረጋት? እስኪ ቆይ፣ እንደዚህ ብላችሁ ቲክቶክ ላይ የምትፖስቱ ሰዎች ምን አደረጋት? እስኪ ሃይሚን ይሄን አደረጋት በሉ። እስኪ ፕራንክ የምታመጣው እሷ፣ ጣጣ የምታመጣው እሷ። የስራ ሰው የስራ ሰው የስራ ሰው። ምን፣ ይሄ እንደዚህ አይነት ስራ እኮ መስራት ማንም ሰው አያቀሰውም፣ ህፃኑ ልጅም ይሰራል። ይሄ ስራ ነው እንዴ በፕራንክ አንድ ነገር አምጥሶ ይሄ ዙሪያ ጥምጥም እየሄዱ ሰውን ማሰደብ የሰውን ክብር ማስነካት። ደግሞ ፔንሲዮን አይቸዋለ ትላለች ቺ ቃል ደደብ። አሁን ብሩኬ ፔንሲዮን ሲገባ አሁን አንቺ የታባሽ ነው የምታየው? የታባሽ ሲጀመር ይሄ ነገር ይሄ መረጃ። አሁን እንደው ሀይሚ ሞኝ ስለሆነች ነው እንጂ መረጃ የተለያየ መረጃ ደርሶኛል ብላ ቪዲዮ ላይ ራሱ መውጣቷ እራሱ ለስራ ነው። ለምን የምትሉ አልሰማችሁም? ለስራ ከሆነ ለምንድነው ብሩኬን በዚህ ልክ ፔንሲዮን ገብቶ እንዲህ ብሎ ከሰው ጋር ተጻጽፎ ከሴት ጋር ተጻጽፎ ኢንስታግራም ጋር አይቶ ምናምን ለምንድን ነው የምትለው ቃል ምን አባቷ አገባት? ምን ያገባታል? ስለዚህ የሱን ክብር ዝቅ ስታደረጉ ማለት ነው እኛም ዝቅ የምናደርገውን ሰው ዝቅ እያደረግን አብረን እንቀጥላለን። ከአሁን በኋላ ታዩኛላችሁ ምን እንደማደረጋችሁ ማለት ነው። በጎቹን ክብር አይወድላችሁም። ምንም ነገር ባደርግ ክብር ስለማይወድላችሁ ከአሁን በኋላ እንተያያለን፣ እንጋደላለን፣ እንጨረሳለን። ታያለሽ እያንዳንድሽ ማለት ነው የምታመጡትን አያለሁ። አንቺ ቃልዬን ግን እኔ በአካል ባገኝሽ እኔ በጣም ደስ ነው የሚለኝ። ግን እንዴት አድርጌ በየት በምን ወይን ኢትዮጵያ ብትሆኝ በማታቂው ስልክ ነበር ደውዬ እማገኝሽ። እዚህ ግን ባገኝሽ ራሱ ምን አረግሻለሁ? ምንም አላረግሽም። ባገኝሽ ራሱ የት ቦታ ላይ ምን እፈጽማለሁ? ምንም ሳስበው ማለት ነው እና አፍሽን ዝጊ ተጠንቀቂ። ሀይሜን ማስከበር ከፈለግሽ አፍሽን ዝጊ። ብሩክን አክብሪው ብሩክን አክብሪው። ከዛ በኋላ እንከባበራለን። አፍሻት ትክፈች አቃለው። ነገ ጠዋት አብረው ይመጣሉ ይምጡ፣ አይመለከተኝም። እኔ ስለ ነገ ጠዋት እኔ ምን ያክል ለሃይሚ ቦታ ያለኝም ቦታ ታውቃላችሁ። ብሩክን ብሩክ ጥሯት እንዳይሄድ ብዙ መስዋዕትነት ከፍያለሁ ከዚህ በፊት ታውቃላችሁ። አሁን ደግሞ እንጣጥ እንጣጥ ከላይ ከላይ አይነፋ። አንድ ቀን እንኳን እሱ ማለት ነው ብሩኬ፣ ፕራንክ አድርገው እንኳን ቆሻሻ ነገር ተናግሮ ያቀ ብሩክ ፕራንክ አድርገው እንኳ ማለት ነው ቃሉ በቃ ቃሉ ብቻ ይበቃል እኮ። እሱ ለወንድነቱ የምሬ ነው የምላችሁ። እግዚአብሔርን ቃሉ ይበቃል። አንድ ቃል እንኳን አንቺ እንደዚህ ነሽ ብሎ አያውቅም። እሷ ግን ትመጣና ከሴት ጋ ይላላጣል፣ ከሴት ጋር እንደዚህ ይሆናል። ይላላጣ ብርቅ ነው እንዴ? ቤተሴት ጋር መላላጥ በሱ ተጀመረ እንዴ? ሁሉም ወንዶች ናቸው እየተላላጡ ቲክቶክ ምናምን የሚሰሩት ብርቅ ነው እንዴ? እስኪ ዞር ዞር እያሽ ማየት ትቻለሽ፣ በዚህ አጋጣሚ ማለት ነው። ስለዚህ ምኑ ችግሩ ከሴት ጋር ተላላጠ እንደዚህ ሆነ አይባልም። ሲጀመር ለምትወጂ ሰው እንደዚህ አይነት ቃል አትጠቀሚ። ዛሬ እንደዚህ ትያለሽ፣ ነገ ደግሞ ተሳስመሽ ትመጫለሽ። ምን ለምን? ክብር ባለው መንገድ ስራ ቢሆን እኮ ክብር ባለው መንገድ መናገር ጥሩ ነገር ነው። ጥሩ ነገር ነው። የአንቺ በጎች ብሩክን ሲያከብሩት፣ እኛ ላሞቹም በጎቹ እናከብራቸዋለን። ላም አይደል እምትሉት? ላም አይደል እምትይኝ? አንቺ ቃል እየተብየዋ፣ አንቺ በግ፣ አንቺ አህያ የበከትሽ የበከትሽ እኮ ነሽ፣ አንቺ አልተባረክሽም፣ ሁላ ማለት ነው። በክት ልክ ልክሽ ነው የምነግርሽ። አፈርቤ